ሰላም፣ በዚህ ቪዲዮ ዊዶውስ ጌም የተባለው ናሪ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ይህ ፊልም በእውነተኛ ክስተቶች ላይ የተመሰረተ ሲሆን ታሪኩ የሚጀምረው አንድ ጥንዶች በሞተር ሳይክል ወደ ጋራጅ ሲገቡ እያሳየን ነው። ከጋራጁ ሊወጡ ሲሉ ግን በጣም የሚያስፈራ ነገር አይተው በፍርሃት ጮሆ ከዚያ ይሸሻሉ። በሚቀጥለው ትዕይንት ኢቫ የምትባል የፖሊስ መኮንን እናገኛለን። ከባልደረባዋ ከበርኒ ተደውሎላትም የሞተ ሰው እንዳገኙም ይነግራታል። ኢቫ ወዲያውኑ ወደ ወንጀል ስፍራውም ትደርሳለች እና ቀኑ ኦገስት 16 2017 እንደሆነም እናውቃለን። ከዚያም ወደ ቀድሞ ጋራዥ ትሄዳለች። እዚያም የአንድ ወንድ አስክሬን ተገኝቷል። ምስኪኑ ሰው ብዙ ጊዜ በጭካኔ ተወቅቶ ነበር እና ፖሊሶች ዝርፊያ እንደሆነም ይገምታሉ። ኢቫ ትዕይንቱን በጥንቃቄ ትመረምርና የወንጀሉን ጭካኔ አይታ ዝርፊያ እንዳሉን እርግጠኛ ትሆናለች። አንደኛው መኮንንም የሟቹ ስም አርቱሮ ፌሬራ እንደሆነና ሰውየው 36 ዓመቱ እንደሆነም ይገልጣል። ከወንጀሉ ቦታ ውጪ ኢቫ ማሄ የምትባል ሴት ልጅም ታገኛለች። እሷም የአርቱሮ ሚስ እንደነበረችም እንረዳለን። መኮንኗ አሰቃቂውን ዜና ለማሄ ትነግራታለች። እሷም በግልጽ ትደነግጥና እያለቀሰች እናያታለን። ለመጨረሻ ጊዜ ያየቹ መቼ እንደሆነ ስትጠየቅም ማሄ ትናንትና ምሽት እንደሆነ ትናገራለች። ከምሽት ስራዋ ወደ ቤት እንደመጣችና ከዚያም ጠዋት ሙሉ ስትደውልለት እንደነበር የንሱ በጭራሽ እንዳልመለሰላትም ታስረዳቸዋለች። ምስኪኗ መበለት በእንባ ስትሞላ ኢቫ ጓደኛዋ ለሚመስለው ሰው ማሂ ስትረጋጋ ወደ ፖሊስ ጣቢያ እንዲያመጣትም ተነግረዋለች። ከጥቂት ጊዜ በኋላ ኢቫ ከፎሬንሲክ ባለሙያዋ ጋር ትገናኝና እሷም ስድስት በመወጋቱ የደረሱ ቁስሎች እንደነበሩ ትገልጻለች። አራት በደረቱ ላይና ሁለት ቀጥታ በልቡ ላይም ነበሩ። ባለሙያዋ አርትሮ ምንም ምላሽ መስጠት ወይም መታገድ እንዳልቻለም ስታብራራ እናያታለን። ይህም ገዳዩ እጅግ በጣም ጠንካራ ሰው እንደነበር ይጠቁማል። ኢቫ የወንጀሉ ጭካኔ ዘፈቀደ ሳይሆን የንጹሕ የግል ቁጣ ውጤት እንደሆነ ትደመድማለች። ኢቫ ወደ ጣቢያ ስትመለስ ማሄ እየጠበቀቻት እንደሆነ ታገኛለች። ማሄ በጣም የተረጋጋችና በስልኮ የተጠመደች መሆኗም ለኢቫ ይገርማታል። በርኒሚ የወጣቱ ትውልድ ባህሪ እንደሆነ ይናገራል። ኢቫ ማሄ መጠየቅ ትጀምርና ማሄ ጓደኛዋ ሶኒያ ከአርቱሮ የሥራ ባልደረቦች መካከል በጂም ውስጥ ያገኘቻት አንድ ሴት እንደነበረች ትገልጻለች። ይህች የስራ ባልደረባውም በአርቱሮ ላይ ከመጠን በላይ ፍላጎት እንደነበራት እና ከባሏ ጋርም የፍቅር ግንኙነት ሊኖራቸው እንደሚችል እንደምጠረጠር ትጠቁማለች። ማሄም ሶኒያ በአሁኑ ጊዜ በመጠባበቂያ ክፍል ውስጥ እንዳለችም ትገልጻለች። በኋላ ኢቫ ከሶኒያ ጋር ሲነጋገረው እናያታለን። እሷም የስራ ባልደረባው በአርቱሮ ላይ ፍላጎት ብቻ እንደነበራት እንጂ ሌላ ምንም እንዳልነበረ ስትናገርም እናያታለን። አርቱሮ ማሄን ምን ያህል ሊቆጣጠራት እንደነበርም ትገልጻለች። እና እሷም ከጓደኞቿ ጋር ለመዝናናትም ተጨማሪ ፈረቃ መስራት እንዳለባት ታስመስል ነበር። ሶኒያ አርቱሮን በግል እንደማታውቀውና የምታውቀው ነገር ሁሉ ማሄ ከነገረቻትም የመጣ ነው። እዚህ ላይ ሶኒያ ማሄ በሕይወቷ ውስጥ ሌላ ዳንኤል የተባለ ሰው እንዳለ ሳታስበውም ጠቅሳለች። ከእሱ ጋርም በጣም የቅርብ ግንኙነት አላት። ኢቫ ይህ የፍቅር ግንኙነትን እንደሚያመለክትም ትገነዘባለች። እና በኋላም ቡድኗን ዳንኤልን እንዲመረምር ስታዝናያታለን። በኋላ ከቡድኗ ጋር ሁኔታውን ትወያይና ማሄ በወር አንድ ሺህ ዩሮ አካባቢ የመበለጥ ጡረታ እንደምትቀበልም ትረዳለች። ይህም ጥርጣሬዋን እየጨመረ ይሄዳል። ነገር ግን የፎሬንሲክ ሪፖርቱ ገዳዩ ወንድ መሆኑ ስላረጋገጠ ኢቫ ገዳዩ የማሄ ፍቅረኛ መሆን እንዳለበትም ስጠረጥር እናያታለን። ትዕይንቱም ወደ አርቱሮ የቀብር ቀን ይሸጋገራል። ኢቫም እዚያ ትገኝና ማሄ በእንባ ንግግር ስትሰጥም ስትመለከት እናያለን። በዚያ ጊዜ ኢቫ ከበርኒ ተደውሎላት ማሄ ክስተቱ በተከሰተበት ወቅት የሌሊት ፈረቃ መስራቷን ዋሽታ እንደነበረችም ይነግራታል። በሚቀጥለው ትዕይንት ኢቫ ሀዘንተኛዋን መበለት ለማግኘት ወደ ማሄ ወላጆች ቤት ትደርሳለች። ሁለቱ ሴቶችን በግል ይነጋገራሉ እና ማሄ ከዳንኤል ጋር የፍቅር ግንኙነት እንዳላትም ትቀበላለች። ነገር ግን ቀደም ብላ እንዳልጠቀሰችው ምክንያቱም ከግድያው ጋር አግባብነት ያለው ስላልመሰላት እንደሆነ ስትናገር እናያታለን ከሰርጓ አንድ ወር በፊትም አንድሬ ከሚባል ሌላ ሰው ጋር የፍቅር ግንኙነት እንደነበራትም ትገልጻለች። ይህንንም አርቱሮና መላው ቤተሰባቸውም አውቀው ነበር። በዚያ ጊዜ ሁሉም ሰው ማሄ ማናገርም አቁመው ነበር፣ ግን አርቱሮ በመጨረሻ ይቅር አላት። ማሄ ስለ ዳንኤል ለማንም እንዳትናገርም ኢቫን ትለምናታለች። የአርቱሮ ቤተሰብ በዚህ ጊዜ ሊገድሏት እንደሚችሉም እንደምትፈራ ትናገራለች። ኢቫም አልፈረደችባትም እና ማሄ ስለ ሌይት ፈረቀዋ የዋሸችው ከፍቅረኛዋ ጋር ስለነበረች እንደሆነ ትረዳለች። ምንም ይሁን ምን መኮንኑ አሁንም እሷን እየተጠራጠረች ነው። እናም የማሄን የስልክ ጥሪዎች ለመጥለፍም አለቃዋን ስታነጋግር እናያታለን። አለቃዋም ይስማማል እና የኢቫ ቡድንም የማሄን ንግግሮች በንቃት መከታተል ይጀምራል። እነሱም በርካታ ጥሪዎችንም ይሰማሉ። በዚህም ማሄ አሁኑ ከቤተሰቧ ጋር እያዘነችና እየተበሳጨች እንደሆነ ማስመስላ ግን ደግሞ በደስታ ከበርካታ ወንዶች ጋር ስትጨዋወትና ስትስቅም ታገኛታለች። ባለቤቷንም አትናፍቀውም እና ለሞቱ ምንም ሃዘን አይሰማትም። በተጨማሪም ማሄ በተለይ ለዳንኤል ቅርብ ትመስላለች እና ስለ ቅርብ ግንኙነታቸውም ለእናቷ እንኳን ታወራላታለች። ከግድያው ከ37 ቀናት በኋላ ማሄ በመጨረሻ ለዳንኤል እንዳገባች፣ ግን ባለቤቷ ከጥቂት ሳምንታት በፊት በአስገራሚ ሁኔታ እንደተገደለ ስትናገር እናያታለን። ይህ ዜና ዳንኤልን ያበሳጨዋል። እሱም አብሮ ለመኖር አፓርታማ እየፈለጉ እያለ እንዴት እንደዋሸችውን በማሰብ ይደነቃል። አንድ ቀን ባልደረባዋ በርኒ በአጋጣሚ ከአንድ ወንጀለኛ ጋር በተፈጠረ ግጭት ሲሞት የኢቫ ሕይወትም የከፋ ይሆናል። ለዓመታት የስራ አጋሮች ስለነበሩና በጣም ይቀራረቡ ስለነበር ይህ ዜና ኢቫን ከውስጧም ይረብሻታል። ከዚያም የከፋው ዋና ኮሚሽነሩ የማሄ ጉዳይ ከነፍሰ ገዳይ ክፍል ተወስዶ ለተደራጁ ወንጀሎች ክፍል እንደሚሰጥም ለኢቫ ይነግዳታል። ኢቫ ለመቃወምም እየሞከረች ነው፣ ነገር ግን ኮሚሽነሩ ሀሳቡን ለመቀየር ፈቃደኛ አይደለም። ከሁለት ወራት በኋላ ኢቫ ከቡድን አባሏ ተደውሎላት የማሄን የስልክ ጥሪዎች አሁንም እየጠለፈ መሆኑን ይነግራታል። ማሄ ከአዲስ ሳልቫ ከሚባል ሰው ጋርም ስለ ክስተቱ እያወራች ስለሆነ ትልቅ ፍንጭም አግኝተዋል እና ሁለቱም በጣም የተጨነቁ ይመስላሉ። እና ሳልቫ የፖሊስ ጓደኛውን እንዳነጋገርም ይነግራታል። ይህም ወዲያውኑ ማሄን ወደ ድንጋጤ ይልካታል። ትዕይንቱ ከዚያም ወደ ሴፕቴምበር 2016 ከግድያው አንድ ዓመት በፊት ወደነበረው ያለፈ ታሪክ ይቀየራል። እናም የማሄንና የአርቱሮን ሰርግም እናያለን። ጥንዶቹ በጣም ደስተኛ ነበሩ፣ ግን የአርቱሮ ቤተሰብ ደስተኛ አይመስልም እና እንደዚህ አይነት አታላይ ሴት እንዴት ሊያገባት እንደቻለ በማሰብም ይደነቃሉ። ትዳራቸው እየገፋ ሲሄድ አርቱሮ ለእሷ በሆነ ጥሩ እንደሆነ የምናያለን። ነገር ግን ማሄ ደስተኛ ያልሆነች ትመስላለች። በበርካታ ቦታዎች ነርሶናም ትሰራ ነበር፣ ይህም በአእምሯዋ ላይ በግልጽ ጫና ያሳድራል። በዚህ ጊዜ ውስጥም ከሥራ ባልደረባዋ ጋር የፍቅር ግንኙነት እንዳላት እንረዳለን። እሱም አርቱሮ ሲሞት ያጽናናት ሰው ነበር። አንድ ምሽት ማሄና ሶኒያ በክለቡ ሲጠጡና ሲዝናኑ እናያቸዋለን። ማሄ በድንገት አሳዛኝ ፊት እያሳየች ባለቤቷ ምን ያህል ተቆጣጣሪና አካላዊ ጥቃት እንደሚያደርስባትም ለሶኒያ ትነግራታለች። የውሸት ችግሮቿን ከገለጸች በኋላ ማሄ ወደ ቤት መሄድ እንዳለባት ትናገርና ጓደኛዋን ስትሰናበታት እናያታለን። ነገር ግን በእውነቱ ሌላ ፍቅረኛዋ አንድሬ ቤት ስትደርስም እናያታለን። እዚያም ስሜታዊ ግንኙነትም ያደርጋሉ። ከጥቂት ቀናት በኋላ ማሄ አንድ ፓርቲ ላይ ትገኝና እዚያም ዳንኤልን አግኝታ ከሱ ጋር የቅርብ ምሽት ታሳልፋለች። እርስ በእርሳቸው ጠንካራ መሳሳብ ያላቸውም ይመስላል። ስለዚህ ከሌሎች ፍቅረኞቿ በተለየ መልኩ ማሄ ትዳሩን የተዋላ ለመናገርም ተወስናለች። በሚቀጥሉ ቀናት በዳንኤልና በማሄ መካከል ያለው ግንኙነት የበለጠ እየጠነከረ ይሄዳል። ብዙ ጊዜም አብረው ያሳልፋሉ። አንድ ምሽት ቤት ውስጥ አርቱሮ ባለቤቱ ሁልጊዜ በስራ ላይ በመሆኗ ቅር እንደሚሰኝም ይገልጻል። ይህም ከእሷ ጋር ጊዜ ለማሳለፍም አስቸጋሪ አድርጎታል። በዚህ ጊዜ ማሄ ከዳንኤል የጽሁፍ መልእክትም ይደርሳታል። ይህም በአጋጣሚ በአርቱሮ ይታያል። አርቱሮም ከማን ጋር እንደምታወራ ለማወቅ ይጠይቃታል። ነገር ግን ማሄ የግል ንብረቷን ስለመሰለል ትከሰዋለች። ስልኩንም ከእሱ ስትነጥቅ እናያታለን። ግን አርቱሮ ምን እየተካሄደ እንዳለ ተረድቶ ንዴት ከቤት እንድትወጣ ይጠይቃታል እና ፍቺም ይጠይቃል እና ይህ ማሄንም በጣም ስላናደዳት ወጥታ ከመሄዷ በፊት በአካል ታጠቀዋለች። ሆስፒታል ስትደርስም እብድ የሆነችው ሴት ለአንድሬ የጽሁፍ መልእክት እየላከች እናያታለን። ባለቤቷ በጭካኔ እንደሚበድላትና ከእንግዲህ መቋቋም እንደማችልም ትናገራለች። አርቱሮን እንዲያስወግድላት በተዘዋዋሪ ልጠይቀውም እየሞከረች ነው። ነገር ግን አንድሬ ያስተዋ አስተዋይ መስሎ ጉዳዩን ለፖሊስ እንድዘግብም ይነግራታል። እሱም ከጎኗ እንደሚሆንም ይናገራል። በሚቀጥለው ትዕይንት ሌላ ፍቅረኛዋ የሆነው ሳልቫን እናገኘዋለን። እሱም በጣም በእድሜ የገፋ ሰውና የሥራ ባልደረባውም ነበር። ጥቂት ጊዜም አብረው ያሳልፋሉ። እና ማሄም እንባዋን እያፈሰሰች ባለቤቷ ምን ያህል አመፀኛ እንደሆነና ራሷን ለመሰረዝ በቁም ነገር እንደምታስብም ታማርራለች። ሰውየውም ሊያጽናናት ይሞክራል። እና ማሄ ባለቤቷ ቢሞት እንደምትመኝም ትናገራለች። ከዚያ ሳልቫ ለእሷ ሲሊይን እንዲያደርግም እየለመነችው ነበር። አርቱሮ ከሞተ በሁለቱ መካከል ምንም እንደማይቆምም ትናገራለች። ነገር ግን ሽማግሌው በዚህ አስፈሪ ጥያቄ በጣም ስለደነገጠ ምላሽ አይሰጥም። ትዕይንቱ ከዚያም ከግድያው አንድ ወር በፊትም ይቀየራል። ማሄ ሳልቫን በስራ ቦታ ስትቀርበውና ለምን ለአንድ ወር ያህል እንደዘጋትም ስትጠይቀው እናያታለን። ከዚያም ባለቤቷ ዛሬ ማታ ከከተማ ውጪ እንደሆነ ትነግረውና ወደ ቤቷ ትጋብዘዋለች። ሽማግሌውን በደስታ ይስማማል። በዚያ ምሽት ትንሽ ከተፍታቱ በኋላ ማሄ ሳልቫ መዋሸት ትጀምርና አርቱሮ ምን ያህል ጨካኝ እየሆነ እንደሆነ ትገልጣለች። እሱ ፍቺ እንዲያደርጉም ይጠቁማል። ነገር ግን እሷ በንዴት ባለቤቷ እንደማይፈቅድላት ትነግረዋለች እና ሳልቫ በእውነት እንደማይወዳትም እየከሰሰችው እናያታለን። ሽማግሌውም እንደሚወዳት ያረጋግጥላታል እና በመጨረሻም አብረው እንዲሆኑ የምትናገረውን ማንኛውንም ነገር ለማድረግም ይስማማል። ከዚያ በኋላ ማሄ ወደ ጋራጩ ትወስደዋለች እና ባለቤቷ ብዙውን ጊዜ ለስራ የሚወጣበትን ሰዓትና መኪናውን የት እንደሚያቆምም በጥንቃቄ ስታስረዳው እናያታለን። ለሳልቫ የጋራዡን የቁልፍ ቅጅም ሰጥታ ከውስጥ ተደብቆ ትክክለኛውን ጊዜ እንዲጠብቅም ስታዘው እናያለን። ከጥቂት ቀናት በኋላ ሳልቫ ቤት ውስጥ ከባለቤቱ እና ከታዳጊ ወንድ ልጁ ጋርም ጊዜ ሲያሳልፍም እናየዋለን። በድንገት ከማሄም ይደወልለታል። ትንሽ በፍቅር ታናገረውና ከዚያም ስራውን ለመፈጸም ስላለው ፍጹም ቀን ኦገስት 16ም ትነግረዋለች ። ሳልቫም ያወላውላል ነገር ግን እሷ እሱን እንደምትወደውና ለዘላለም አብረው መሆን እንደምትፈልግ አጽንኦት ሰጥታ በመናገር ስታሳምነው እናያታለን። በሚቀጥለው ትዕይንት ሳልቫ ሞተር ሳይክል እየነዳ ወደ አርቱሮ ህንጻ ሲያመራ እናያለን። ከዚያ ማሄ የሰጠችውን ቁልፍ በመጠቀምም የጋራዡን በርን በጭንቀት ይከፍታል። ሳልቫ ጥቂት ጎረቤቶችም ሲገቡ ያስተውላል። ነገር ግን እስኪወጡ ድረስን መደበቅ ችሎ ነበር። ብዙ ሳይቆይም አርቱሮ በመጨረሻ ወደ ጋራዡ ይደርሳል እና ሳልቫ በቢላዋ ለማጥቃትም ጊዜውን አያጠፋም። ግድያውን በተሳካ ሁኔታ ከፈጸመ በኋላ ወዲያውኑ የወጣና ሁሉንም ማስረጃዎች ያስወግዳል። ከዚያም ዜናውን ለማሄም ያሳውቃታል፣ እሷም በኋላ እንደምትገናኘው ተነግረዋለች። ይህም ሳልቫን በጣም ያስደስተዋል። ሳልቫ ማሄን ለማየት ሲደርስ እንትን ለማድረግም ይሞክራል። ነገር ግን እሷን ቢትልና ባለቤቷ በሞተበት ሁኔታ በጣም እንደተጎዳች ትመሰከራለች እና እርስ በእርሳቸው መራራቅ እንዳለባቸውም ታስጠነቅቀዋለች። ምክንያቱም ፖሊስ በንቃት እየመረመረ ነው፣ እናም በመካከላቸው ምንም ግንኙነት እንዲታወቅ አትፈልግም። ሳልቫ ሚስማማ ና በሚስጥር ልታገኘው ከፈለገችም የምጠቀምበትን ስልክ ይሰጣታል። ከሄደ በኋላም ማሄ ወዲያውኑ የመበለትነት ድርጊቷን ትታ ዳንኤልም በዚያ ምሽት ለመዝናናት እንዲገናኙ የጽፍ መልክ ስልክለት እናያለን። ትዕይንቱ ከዚያም ከሁለት ወራት በኋላ ይቀየራል። ሳልቫ ማሄን በስራ ቦታ ሲቀርብም ግን እሷ ስትርቀውም እናያታለን። በባለቤቷ የኢንሹራንስ ወረቀቶችና በተበላሸ ቤቷ ምክንያትም እንደተጨነቀች ትናገራለች። ይህን ሲሰማ ወዲያውኑ ወደ አፓርታማዋም ይሄዳል። እዚያም ማጽዳትና የቤት ውስጥ ስራዎችንም መስራት ይጀምራል። አንድ ጊዜም ሳልቫ ስለ ኢንሹራንስ መረጃ ለማግኘትም ላፕቶፖን ይከፍታል። ነገር ግን ከዳንኤል ጋር ያደረገችውን የቅርብ የጽሁፍ መልእክቶችና ወደ ጣሊያን ጉዞ እያቀዱ መሆናቸውንም ሲያገኝም ይደነግጣል። ይህ ግኝትም ሽማግሌውን አስገርሞታል፣ እና እየተጠቀመችበት መሆኑን ተረድቶ ለዘለቂታው እሷ ለመተውም ይወስናል። ከጥቂት ቀናት በኋላ ማሄ ለሳልቫ ደውላ ምን እንደተፈጠረና እሷ አስቀይመው እንደሆነ ትጠይቀዋለች። እሱም እሷን ባየ ቁጥር የሚያስፈራው ክስተትን ስለሚያስታውሰው ምናልባት ከግንኙነታቸው ረፍት መውሰድ እንዳለባቸው ይነግራታል። ሆኖም ማሄሱስ እስከሚጠቅሰው ድረስ ስለ ክስተቱ እንደረሳች ትናገራለች። ሳልቫ ከዚያም የፖሊስ ጓደኛውን እንዳነጋገረ ይገልጻል። ይህም በእሷ ላይ የድንጋጤ ማዕበል ይልካል። በአሁኑ ጊዜ የኢቫ ቡድን በጥሞና እያዳመጠ ነው። ሳልቫም የፖሊስ ጓደኛውን ስለ ጉዳዩ የቅርብ ጊዜ መረጃ ብቻ እንደጠየቀና ፖሊሶቹም የአንድሬን ስም እንዳገኙም ያስረዳታል ዳንኤል የተባለ ሰው እንዳለና ወደ ጣሊያን ስለሚያደርጉ ጉዞም እንዳወቁ ይገልጻል ይህም አሁን በግልጽ ያሳስባታል። እና እሷ ዳንኤልን የምትገናኘው ሳልቫ ቤተሰብና ልጆች ስላሉትና እሷ ብቻዋን እንደሆነ ስለሚሰማት እንደሆነ ልታሳምነው ስትሞክር እናያለን። ከዚያም ሁሉንም ነገር ለመወያየት በአካል ለመገናኘትም በጭንቀት ተጋብዟለች። እናም ሽማግሌውም ይስማማል። ነገር ግን እነሱ ሳያውቁት ፖሊስ ሁሉንም ነገር እየሰማ ነበር እና እነሱም ወደዚያ ለመሄድ ያቅዳሉ። ከጥቂት ጊዜ በኋላ ማሄና ሳልቫ በሬስቶራንት ውስጥ የሚገናኛሉ እና ፖሊስ በቅርበት የሚከታተላቸዋል። ነገር ግን ተገቢ መረጃ እስኪያገኙ ድረስም ሊይዟቸው አይችሉም። ስለዚህ ለአሁኑ የሁለቱንም ፎቶዎች ያነሳሉ። በኋላ ኢቫ አለቃዋን ቀርባ ፎቶዎቹን እንዲሁም የስልክ ንግግራቸውን ጽሑፍ ታሳየዋለች ግድያውን ለመፍታትም እየተጠጉ እንደሆነ ትናገራለች። ስለዚህ አለቃዋ በመጨረሻ ተጨማሪ እርምጃ ለመውሰድም ፍቃድ ይሰጣታል። ሌላ ቦታ ማሄ ከዳንኤል ጋር በቁም ነገር እየተገናኘች ያለች ይመስላል እና ከእሱ ጋር አፓርታማ ለመፈለግም ትደርሳለች። ከዚያ በኋላ የሟቹ አርቱሮ ወንድም ኢቫ ጋር ደውሎላት ስለ ምርመራው አዲስ መረጃ እንዳለ ይጠይቃታል። ወንጀለኛውን ለመያዝ በጣም እንደቀረቡም ተነግረዋለች። ነገር ግን ይህም መረጃ ከቤተሰብ በስተቀር ለማንም እንዳያካፍልም ስትጠይቀው እናያታለን። በኋላ ማሄ የአርቱሮ ወላጆች ቤት ደርሳ አፓርታማዋ መሸጥና ገቢውን መከፋፈል እንደምትፈልግም ትገልጻለች። ሆኖም የአርቱሮ ወንድም ምርመራው እስኪጠናቀቅ ድረስ ሽያጩን መፍቀድ እንደማይችሉ በጥብቅ ይናገራል። ማሄ ምርመራው ዓመታት ሊወስድ እንደሚችልም ትናገራለች። ነገር ግን ፖሊሶቹ የወንጀለኛው ስም እንዳላቸውና ሊይዙት እንደቀረቡም ይነግራታል። የዜና ማሄ ወደ ድንጋጤ ይልካታል። እናም በኋላ ለሳልቫ ደውላ ትነግረዋለች። ሆኖም እሱ ማንም እሱን እየመረመረ እንዳልሆነ ያረጋግጥላታል፣ እና ምናልባት ሌላ ተጠርጣሪ በእጃቸው ሊኖራቸው ይችላል ብሎ እንድትረጋጋ ይነግራታል። እና አሁን ከዳንኤል ጋር የተሻለ ህይወት እንደምኖርም ተስፋ እንደሚያደርግም ይጨምራል። ማህ አሁንም እሱን እንደምታስበው ትቀበላለች፣ እና በጥቂት ቀናት ውስጥ በተወሰነ ቦታም ለመገናኘት ይስማማሉ። ይህን ሲሰሙ መኮንኖቹ ንግግራቸውን ለመቅዳትም በሬስቶራንቱ ውስጥ ባለው ናፕኪን ውስጥም የተደበቀ ማይክሮፎንም ለመትከል ይወስናሉ። በሚቀጥለው ትዕይንት ሁለቱ ተገናኝተው ሲያወሩ ፖሊሶች ሁሉንም ነገርን በጥንቃቄ ያዳምጣሉ። ማሄ ሳልቫን ስለ ቁልፉ ትጠይቀዋለች። ነገር ግን እሱ እንዳስወገደውና ስለ እሱ እንዳትጨነቅም ይነግራታል። ከዚያ በኋላ ኢቫ ከአለቃዋ ጋር ትገናኛለች። አለቃዋም የእስር ፍቃድ ይሰጣታል። ከዚያም ኢቫና አጋሯ ከተማዋ ሙሉ ሳልቫ መፈለግ ይጀምራሉ። የቅርብ ጊዜ የስልክ ጥሪው ቦታ ሆስፒታል ውስጥ እንደሆነም ያሳያል። ግን እዚያ ሊያገኙት አልቻሉም። አንድ ሰው አስቀድሞ እንደነገረውና እንደሸሸም ይደመድማሉ። ነገር ግን በመጨረሻ በሆስፒታሉ ካፍቴሪያ ምሳ ሲበላም ያገኙታል። እና ፖሊሶቹ ሊይዙትም ይሞክራሉ። እና ሳልቫ ልክ በዚያ ቅጽበትም እንደተዘጋጀ በእርጋታ እጁን ይሰጣል። በሌላ በኩልም ማሂ ከዳንኤል ጋር ስትኖርበት በነበረው አፓርታማ ውጭ ትታሰራለች። እሷ ሙሉ በሙሉ የተደናገጠችም ትመስል ነበር። ዳንኤል ደግሞ ምን እየሆነ እንዳለ ግራ ተጋብቷል። ትዕይንቱ ከዚያም ወደ ፖሊስ ጣቢያ ይቀየራል። እዚያም ሁለቱም ወንጀለኞች ተለያይቶ ይጠየቃሉ። ሳልቫ ጠንካራ ለመሆን እየሞከረ ነው እና ሁሉንም ነገርም ይክዳል። ማሄ ደግሞ ሀዘንተኛ በበለት መስላት አለቅሳለች። ሳልቫ ሁሉንም ማስረጃ እንዳላቸው ሲረዳ በመጨረሻ ወንጀሉንም መናዘዝ ይጀምራል። ነገር ግን ማሄ ምንም ግንኙነት እንደሌላትም አጥብቆም ይናገራል። ፓርኪንግ ቦታ ስለፈለገ ከጥቂት ጊዜ በፊት የጋራጅ ቁልፍ እንደሰጠችውም ይናገራል። ማሄ ግን በሌላ በኩል እሱን ትከሰዋለች። ሳልቫ አደገኛ ሰው እንደሆነ በእሷ ተጠምዶን ባለቤቷን እንደገደለ ትናገራለች ኢቫ የፍቅር ግንኙነታቸውን ማስረጃ ስታመጣም ማሄ አንድ ላይ እንዲሆኑ የፈቀደችው ስለፈራችሁ ብቻ እንደሆነ ትናገራለች። ይህ በእንዲህ እንዳለ ሳልቫ አሁንም ብቻውን እንደሰራና ማሄን ማይን ከጥቃት ለመጠበቅ ሁሉንም ነገር እንዳደረገ አጥብቁ ይናገራል። ነገር ግን ኢቫ አርቱሮ በጭራሽ እንዳልበደላትና ሁሉም ነገር እሱን ለማጭበርበር የተጣመመ ውሸት እንደነበር ትገልጻለች። ይህም ሳልቫን ያስደነግጠዋል። በመጨረሻም ሳልቫና ማሂ ሁለቱም እስራት ተፈርዶባቸዋል። እናም ጉዳዩ በመጨረሻም ይዘጋል። ከክስተቱ በኋላ ኢቫ ከወንጀል ምርመራ ቡድን መልቀቂያን አስገብታ ወደ መደበኛ ፖሊስ ጥበቃ ትዘዋወራለች። ከዚያም ማሄና ሳልቫ በመጀመሪያው ወር እስራት ላይ እያሉ የፍቅር ደብዳቤ እንደተለዋወጡም ይገለጣል። ሆኖም ሳልቫ ከሌሎች እስረኞች ጋር የፍቅር ግንኙነት እንዳላ ሲያውቅ ኑዛዜውን ለመቀየርና በፍርድ ሂደት ሙሉውን እውነት ለመናዘዝም ይጠይቃል። ሳልቫ በመጀመሪያ 17 ዓመት እስራት ይፈረድበታል። ማሄ ደግሞ 22 ዓመት ተፈርዶባታል። ሆኖም የእሱ ቅጣት ከባለስልጣናት ጋር በመተባበሩ ምክንያትም በኋላ ላይ የሚቀነስለታል። የእሷ ፍርድ ደግሞ ከሟቹ ጋር ባላት ግንኙነት ምክንያትም ይጨምራል። ፊልሙም እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ